እኔ ኢትዮጵያን የምወደው ኦርቶዶክስ ቤተክርስቲያን ስት እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ። ሳይንቁ እንደ ኒቆዲሞስ በሌሊት እንም የፈለገ ሊቅ ቢሆን ከሁሉ በላይ ይሄ መላኮሙ ላይሁድ በእውቀት የአይሁድ አለቃ ነው። ከሁሉ በላይ የሆነ እውቀት እንኳ ቢኖረን ትምህርት በቃይ ማለት የክፋት የኃጢአት እና የጥፋት ምንጭ ነው። መጋቢያ ሃይማኖት መምህር እዮብ ከሞት የተረፉበትን ሁነት አስረድ እና ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰብን አንዴ ተሽከረከረ። አላቁ እና አንጮኻለን። ግማሹ መድኃኒ ዓለም ይላል መድኃኒ ዓለም መቀጠር በአምላከ ተክለ ሃይማኖት እንላለን፣ ግማሹ ሌላ ይላል። ወሰድና የምታየው ጎርፍ ላይ ጣለን። አሁን የምታየው መኪና መቶ ሜትር ተጉዟል። ሰበር መረጃ እፎይ ሊመጣል ለምንድነው ነው ንሳ የማንገባው? ዲያቆን ሄኖካይ ጨለመች ፀሐይ። ስለዚህ የወንበዴ ፀሐይ ስትጨልም ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀና ጌታ ሆይ፣ በመንግስትህ በመጣህ ጊዜ ምን በለኛ አለ አስበኝ። አያችሁ ያደለው ከፀሐይ ይማራል። ምክንያት አያድንም ስራ ማያድንም ለምንል ግብዞች፣ ርእሰ ሊቃውንት አባ ገብረ ኪዳን በስፋት ይናገራሉ። ብዙ ስራ አለብኝ ማለት አይገባም። ቀን ባትችል ማታም ቢሆን የክርስቶስን ትምህርት መማር አለብን። የክርስቶስን ቃል ለመስማት ቀን ጊዜ ባይገኝ ማታም እንኳን ቢሆን መመደብ አለብን። ቃል ይገላል፣ ቃል ይገላል፣ ቃል ያድናል። አያችሁ እመቤታችን እኮ እንደ ቃል ይደረግልኝ ብላ እኮ ዓለም ለወጠችው። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ አድርገውልኝ በተለይ ከእፎይ ጉዳይ ጋር በተገናኘም ሰፋ ያለ መረጃ ይዤ መጥቻለሁ። እሱም ብቻ ሳይሆን ለብቻው ደግሞ በሌላ ቻናል የእፎይን ጉዳይ ተንተን አድርገን የምናቀርብበትን መረጃ በስፋት ይዘን እንመጣለን። ሊንኩን በዲስክሪፕሽን አስቀምጥላችኋለሁ። እዛ ላይ ሙሉ በሙሉ እፎይና ሌሎች እንዲህ አይነት ወቅታዊ ጉዳዮችን በተመለከተም ሰፋ ያለ ትንታኔ ይዘን መጥተናል። ሁላችሁም ዲስክሪፕሽን ላይ ያለውን ሊንክ ተከትላችሁ እንድታደምጡን በትህትና እጠይቃችኋለሁ። ለመረጃችን አመራ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ሥላሴ ክብር፣ ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ፣ ክብር ይድረሳት። ቅዱሳን እየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ጀምሩልኝ። በቀጥታ ለመረጃችን መረጃችን አመራለሁ መጋቤ ሀዲስ እሸቷን ለማየው ቃል ይገድላል ቃል ደግሞ ያድናል ይሉናል እንካተላቸው ቃል ይገድላል ቃል ያድናል አያችሁ እመቤታችን እኮ እንደ ቃል ይደረግልኝ ብላ እኮ አለም ለወጠችው ትንሽ ቃል እኮ ናት እስኪ በሏት እንደ ምን ይደረግልኝ እንደ ቃል ትንሽ ቃል አደለች እንደው እስቲ ልበላል እንደ ቃል ይደረግልኝ አስር ሰከንድ ትሞዳለች የአምስት ሺህ አምስት መቶ ዘመን መከራ የተዘጋው በዚህ ቃል ነው። ያሁሉ የኃጢአት ዶብ የቆመው በዚህ ቃል ነው። ሔዋን ደግሞ ሰይጣን መጥቶ ይችን በለስ ለምናት በሉም ስትል ነው እንዴ የምድርና የሰማይ ንግሥት ወይ ደስ ይበል ሲላት ኪዳን ወልድ ክፍሌ ደስፈቅ አላት ብለዋል። አማርኛውን ከልብ የመነጨ ደስታ ደስፈቅ ፈቅ ይባላል። ደስታ ሁለት አይነት ነው አለ ከልብ የሚመነጫ አለ ደግሞ እንደዚህ እንደ ደመና ጻይ ብልጭ ብሎ የሚጠፋ ደስታ ውሸት፣ የውሸት ደስታ ሰው ሲጠጡ ብልጭ ብሎ የሚጠፋ ደስታ አለ። እውነት ደስታ የመጣ የማን የሚጋቱ ሰዎች አሉና ሔዋን በትንሽ ቃል ዓለምን አጨለመችው። ድንግል ማርያም ደግሞ እንደ ቃል ይደረግልኝ ስትል ዓለሙን ለወጠችው። ስለዚህ ይቅርታ የዚህን ያህል ኃይል አለው። ቅድም እንዳልኳችሁ መጽሐፍ ቅዱስ የምን ውጤት ነው ብያለሁ። የይቅርታ ራሱ ክርስቶስ ኢየሱስ ክርስቶስ የተገኘው ከምን የምን ውጤት ነው የይቅርታ ድንግል ማርያም የምን ውጤት ናት የይቅርታ ቅዳሴው ውዳሴው ማህሌቱ ሰዓታቱ ሥጋ ወደሙ ንስሐው ጥምቀቱ ልጅነቱ ሁሉ የምን ውጤት ነው የይቅርታ ውጤት ነው ስለዚህ ይቅርታ እንደው ዝም ብለን አለባብሰን አጎዳድፈን የምና የምና አልፎ አይደለም ምናልባት እንደው ትንሽ መጽሐፍ የማንበብ ፍላጎት ያላችሁ ሰዎች አረጋዊ መንፈሳዊ የሚባል በቤተክርስቲያናችን መጽሐፍ አለ ቡሩኬት ታውቀዋለ ድርሳ ነው ይባላልና፣ ከአራቱ ጉባኤያችን አንዱ አራተኛው ጉባኤ፣ በአራተኛው ጉባኤ ውስጥ ያለ አንዱ ክፍል ነው እና በሃያ ዘጠነኛው አንቀጽ ስለ ንስሐ በደንብ ስለ ይቅርታ በደንብ እንዶ አፍጥጦ ነው የጻፈው። እንዲያውም ንስሐ ይላል ከዲያብሎስ መንጋጋ ሰውን ማስነጠቂያ መንገድ ነው ይላል። ሰው መንጠቂያ፣ ማስነጠቂያ ሰው ካንበሳ መንጋጋ ማን ያወጣል ሥጋ ይባል የለ ከሰይጣን መንጋጋ ሰውን የምንነጥቅበት መንገድ ንስሓ፣ ይቅርታ ይባላል። በስተቀኝ የተሰቀለው ወንበዴ አቤቱ በመንግስት ስትመጣ አስበኝ አጥፍቻለሁ ሲል ጌታ ወዲያው በዚህ ይቅርታ አማካኝነት ዛሬ ከእኔ ጋራ ትሆነ ሰይጣን አፉን ከፍቶ ሲጠብቅ ከመንጋጋው ነጥቆ ገነት አስገባ። ሽቶ ይዛ የመጣችው ሴትዮ ሁሉ የይቅርታ ውጤትና ይቅርታ ቀላል ነገር አይደለም ለማለት ነው። ግሩ ነው። ቃለ ህይወት ያሰማልን። ስለ ይቅርታ ስለ ንስሓ ቃል እንደሚገልና እንደሚያነሳ የመቤታችን ይሁንልኝ የሚለው ቃል ደግሞ ቃል የተባለ ክርስቶስን በማህጸኗ እንዲኖር እንዳደረገ አባታችን በስፋት ነግረውናል። ርሰ ሊቃውንት አባ ገብረ ኪዳን ይቀጥላሉ። ብዙ ስራ አለብኝ ማለት አይገባም። ቀን ባትችል ማታም ቢሆን የክርስቶስን ትምህርት መማር አለብን። የክርስቶስን ቃል ለመስማት ቀን ጊዜ ባይገኝ ማታም እንኳን ቢሆን መመደብ አለብን። ለበደላችን ምክንያት የለንም። እንዲሁ በብዙ ስራ ብዛት ነው የምል ብንል እንኳን ከኒቆዲሞስ የበለጠ ስራ የሚበዛበት ሰው የለም የሚለውን እንድንማር ነው ታሪኩ የተጻፈልን። ሶስተኛው ባለጸጋ ነው ጊዜ የለንም የሚሉ ለትምህርት ጊዜ የማይሰጡ ሶስት ሰዎችን ሶስት ገጸ ባህርያትን ወክሎ የቀረበ ነው። በአለም ላይ ያለውን በሙሉ ጊዜ የለንም የሚሉ ሰዎች አንደኛ ተምረናል የሚሉ ናቸው። ሁለተኛ የተሾሙ ሰዎች ናቸው። ሶስተኛ ሀብት አለን የሚሉ ሰዎች ናቸው። ሀብት ቢኖርም ብዙ ሀብት የምታስተዳድሩ ቢሆንም ኒቆዲሞስም ሀብታም ነበር። ካልተማራችሁ የእግዚአብሔርን ቃል ካልሰማችሁ የጌታችን ኢየሱስ ክርስቶስን ሕያው ቃል ካላዳመጣችሁ ሕይወት የላችሁም የሚለውን ሊያስተምረን ነው። ምናልባት የተከማችሁ ሀብቶች በሙሉ ቢበዙ በእግዚአብሔር ቀይ ለመቆን አንዳቸው ቢሆን አስተዋጽኦ የላቸው። እኛ ኦርቶዶክሳውያን ሀብትን አናወግዝም ብሏል ቅዱስ ዮሐንስ አፈወርቅ በሀብት የሚመጣውን ትቢትና ስግብግብነት እናወግዛለን እንጂ ብሏል ሀብት ካወቁበት ያጸድቃል ነገር ግን ሀብትን ዓላማ አድርጎ መኖር ከቃለ እግዚአብሔር መራቅ ሀብትን እያደራጁ እያሳደዱ ዘመንን መጨረስ ከክርስቶስ የህይወት ቃል ተለይቶ መኖር ግን በእግዚአብሔር ያስፈርዳል ህይወትም አያሰጥም ላለመማራችን የምንጠቅሰው የትኛውም ምክንያታችን ቢሆን በቂ አይደለም ሀብቴን እስከማደራጅ ማለት አንችልም። ቀን ሀብት ብታደራጅ፣ ማታ መማር፣ ማታ መጽሐፍ ቅዱስ መመልከት አለብን። ወደ ክርስቶስ መምጣት አለብን። እንግዲህ ይሄ ሰው መላኮም የአይሁድ አለቃ ነው። ማታ ወደ ጌታ ይመጣል። ማታ የቀን መጨረሻ ነው። መጨረሻችን በክርስቶስ ነው መሆን ያለበት። ተሾምንም፣ ተሸለምንም፣ ነገድንም፣ ተማርንም መጨረሻችን ክርስቶስ ካልሆነ እነዚህ ሁሉ መሬት ላይ ተተውን የሚቀሩና ተተናቸው የሚቀሩ ጉዳዮች ናቸው። ስለዚህ ጌታ ይሄንን ነው የሁሉ ነገር ማብቂያ ክርስቶስ ነው ለማለት ይሄን እንድንማር ነው የኒቆዲሞስ ታሪክ የተጻፈልን። ይሄ ሰው ቀድሞ ሌሊት ወደ ጌታ የኒቆዲሞስ ሳምንት ላይ እንገኛለን። የአቢጾም ሰባተኛ ሳምንት ላይ እንገኛለን። ከኒቆዲሞስ ጋር በተገናኘ ነው ርዕሰ ሊቃውንት አባ ገብረ ኪዳን በስፋት ያነሱልን ማለት ነው። ያው ጊዜ የለኝም እንዳንል የአይሁድ ሊቅ የአይሁድ አዋቂ መምህር ሆኖ ሳለ በሌሊት ግን የመጣ ይማር ነበረ። ትምህርትን ሳንቅ እንማር። የርዕሰ ሊቃውንተ አባ ገብረ ኪዳን ጥብቅ መልእክት ነው። እስቲ ድጋሚ የኒቆዲሞስን ነገር አባታችን ያዋዙበትን ደግመ ላሰማቸው። ኒቆዲሞስ ዮሐንስ ምራፍ ሶስት ቁጥር አንድ ላይ እንደተቀመጠው የአይሁድ አለቃ ነው። የፈሪሳውያን አለቃ ነው። አባቶቻችን በትውፊት በትርጓሚ እንደሚተረጉሙት አለቅነቱ በሶስት ነው ይላሉ። አንደኛው ሀብት ያለው ሰው ነበር፣ በሀብት ከሁሉ በላይ ነበረ። ሁለተኛው በእውቀት ይበልጣቸው ነበር፣ የብሉይ ኪዳንን እውቀት የተማረ ሙሉ ሰው ነው። ሶስተኛው ደግሞ ሹም ነበር፣ ተሹሞ የሚኖር በአይሁድ ዘንድ ሹመት ያለው ሰው ነበረ እና መላኮሙ ለአይሁድ የአይሁድ አለቃ የተባለ በዚህ ነው ብለው አበው በጉባኤ ቤት ይተረጉሙልናል። ይሄ ሰው እነዚህ ሶስት ማዕርጋት ያሉት ነገር ግን ሊማር ወደ ጌታ ማታ ማታ ይሄድ ነበረ። እዚህ ውስጥ የምንማራቸው ቁም ነገሮች አሉ። አንደኛው እውቀት በቃኝ እንደማይባል ሰው ምን ቢማር የፈለገ ሊቅ ቢሆን ከሁሉ በላይ ይሄ መላኮሙ ላይሁድ በእውቀት የአይሁድ አለቃ ነው ከሁሉ በላይ የሆነ እውቀት እንኳ ቢኖረን ትምህርት በቃኝ ማለት የክፋት የኃጢአት እና የጥፋት ምንጭ ነው። ሁልጊዜ መማር እንዳለብን ሲያስረዳን ነው። መላኮሙ ለአይሁድ ይሁድ የአይሁድ አለቃ ነበር የሚለው የተጻፈበት ምክንያት እንዲህ ያለ ሊቅ ሲሆን እሱ እንኳን ይማር ነበር ለማለት ነው። ሁለተኛ እውቀት ምን ቢማሩት ከክርስቶስ ካላደረሰ ፍጹም አያደርግም። እውቀት እውቀት የሚሆነው ከክርስቶስ ሲደርሱበት እንጂ ሰው በእውቀት አይጸድቅም። አንደኛው ክፍለ ዘመን መገባደጃና ሁለተኛ ሁለተኛው ክፍል ዘመን ላይ የነበሩ መናፍቃን ግኖስቲኮች የሚባሉት በእውቀት እንድናለን በማለታቸው ነው ከክርስቶስ እቅፍ የወጡት። እና አንድ ሰው ስላወቀ ስለተራቀቀ አይደለም የሚጸድቅ ከክርስቶስ ስለደረሰ ነው። እየተራቀቀ ከክርስቶስ ከራቀ ሰው ይልቅ በትንሽ እውቀቱም ቢሆን ከክርስቶስ ጋር የሚኖር ሰው እርሱ የተሻለ ነው። ስለዚህ ምን ቢያውቁ ከክርስቶስ ካልደረሱበት፣ የእውቀት ዋጋው ክርስቶስ ነው። ሌላው ግን ጥቅም የለውም። ይህንን ለማስረዳት ሁለተኛ ደግሞ ይሄ ሰው ሹመት አለው። ሹመት ካለው ደግሞ ቀን ሲያስተዳድር ሰው ሲያስተናግድ ነው የሚውለው። የተጣላ ሲያስታርቅ፣ የጎደለ ሲሞላ፣ የተጣመመ ሲያቀና፣ ፍርድ ሲያቀና ይውላል። በዚህ ሁሉ ሹመቱና ከሰው ጋር በመዋል ሁሉ መሃል እኔ ሹም ነኝ ብሎ ትምህርት በቃኝ አላለም። ሰው ቢሾም ቢሸለም ከፍተኛ ስልጣን ቢኖረው ትምህርት ካቆመ ረብ ጥቅም የለውም። ያውም ደግሞ የክርስቶስን ትምህርት ቢሾሙ ቢሸለሙ ስልጣን ቢበዛ ከክርስቶስ ከተለዩ ሁሉም ነገር ባዶ ነው። ስለዚህ የአይሁድ አለቃቸውም ወደ ጌታ ኢየሱስ ይመጣ ነበር ተብሎ በመጽሐፍ ቅዱስ የተጻፈልን፣ ትልቅ ሹም እንኳን ብትሆን። አይሁድ እንግዲህ ተመጻዳቂዎች፣ አዋቂዎች፣ ሊቅነን ባዮች ናቸው። በየትኛውም ላይ የሰለጠንክ ብትሆን ወደ ክርስቶስ መምጣት አለብህ። ቀን ባትችል ማታ መምጣት አለብህ። ቀን አያደርሰኝም ስራ ይበዛብኛል ብዙ ሰውን የማስተናግድ ብዙ ስራ አለብኝ ማለት አይገባም። ቀን ባትችል ማታም ቢሆን የክርስቶስን ትምህርት መማር አለብህ። የክርስቶስን ቃል ለመስማት ቀን ጊዜ ባይገኝ ማታም እንኳን ቢሆን መመደብ አለብን። ለበደላችን ምክንያት የለንም። እንዲው በብዙ ስራ ብዛት ነው ምል ብንልኳን ከኒቆዲሞስ የበለጠ ስራ የሚበዛበት ሰው የለም፣ የሚለውን እንድንማር ነው ታሪኩ የተጻፈልን። ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃለ ሕይወትን ያሰማልን። ወደ ሌላ አባታችን እናምራለን። ሀገራችን ህያው የምትሆነው ቤተ ክርስቲያን እስካለች ድረስ ነው። እናት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካለች ሀገር የምንላት ኢትዮጵያ ትኖራለች ብለዋል፤ እናድምጣቸው። እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራጀው ስጋዬን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለች ማ በድን እኮ ነኝ፣ በድን ነኝ። ትገንዙኛላችሁ። አይኔንም ጭፍን፣ አፍንጫዬንም ዝግት፣ አፍዬንም ይሄም የሚለፈልፈው ምላስ ምን አይባል የለም። ማን እስካለች ነው? ይህ ሁሉ ነፍስ እስካለች ነው። ተመልከቱ፣ ነፍሴ ከወጣች ስጋዬ ወደ መቃብር ነው ጨረስ ነ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ የእግዚአብሔርን የመንግስቱን ሕግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተ ክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተ ክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙት ናት በድን ናት ማለት ነው። በድን ላይ ደግሞ መኖር አይቻልም፣ ይሸታል። በቃ እናቴ ናት ብሎ በድኗን ተሸክሞ የሚኖር ሰው አለ? ሚስቴ ናት ብሎ በድኗን አቅፎ የሚኖር ሰው አለ? የለም። ሕያው ከሙት ጋር ምን አገናኘው? ሀገራችን ህያው የምትሆነው ቤተ ክርስቲያን እስካለች ድረስ ነው። ለሌሎቹ ህያው ልትባል ትችል ይሆናል። እኛ ለምናምነው መንፈሳዊ መንፈሳዊ ጉዟችንን የምናራምድባት ቤተ ክርስቲያን የምትተከለው የምትሰራው የምንሰበሰበው እዚሁ ከሆነ ሀገር ምን ያህል ትልቅ ክብር እንደሚገባው ማወቅ ያስፈልጋል። ስለዚህ ቤተ ክርስቲያንን የምንወደውን ያህል ሀገራችንን እንድንወድ እንገደዳለን ማለት ነው። ለምን አየር ላይ ቤተክርስቲያን አይሰራም? አየር ላይ ጉባኤ መሰብሰብ አንችልም። ወንጌል አይሰበክም። ክርስቶስ እኮ የመጣው እኮ ወደ መሬት ነው። ስለዚህ ሀገር ማለት መሬት ነው። እግዚአብሔር የተመላለሰው እኮ መሬት ላይ ነው። ስለዚህ እኛም የምንመላለሰው መሬት ላይ ነው። ከላይ የመጣው ከሁሉ በላይ ነው። እኛም ከስላሴ የተወለድን ከሁሉ በላይ ብንሆንም በዚህ እግዚአብሔር በፈጠረው መሬት ላይ ግን ስልጣን አለን እኛም ስልጣናችን ይሄ ግን ዘላለሙ አይደለም። የመኖር ጊዜያዊ መቆያችን መሆኑን እናምናለን። ሀገር የምትኖረው ቤተክርስቲያን የተባለች ኦርቶዶክሳዊት ርስታችን ስትኖር ነው። አለበለዚያ ነፍሴ ብቻ ወጥታ ስጋዬ በድን ሆኖ ቢቀር ምንም ትርጉም የለውም በማለት ነፍስን በሃይማኖት ደግሞ ስጋን በሀገር ወክለው አባታችን አስተምሯል። ንሳ ንግባ የሚለው ንሳቤ ደግሞ ዲያቆን ሄኖክ ኃይሌ ይናገራሉ። በተለይ ከዶሮ ዋጋ በተገናኝም ማለት ነው ጨለመች ፀሐይ። ስለዚህ የሆን በዴ ፀሐይ ስትጨልም ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀና፣ ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኛ አለ አስበኛለ። አያችሁ ያደለው ከፀሐይ ይማራል። ከፀሐይ ተምሮ ንስሐ ይገባል። እኛ ስንት ሰባኪ ነው ያስተማረን? እስቲ ንገሩ። ይመመ ስንት ስብከት ሰማን። በተሰበክነው ልክ ማፍራት አቃተን እንጂ ንስሐ መግባት አቃተን እንጂ ፀሐይ ለካ አስተምሮት ሰው ንስሐ ይገባል። ጴጥሮስን ንስሐ ያስገባቸው ዶሮ ነች። ዶሮ ስትጮህ ወጥቶ አለቀሰ። እኛ ስንት ዶሮ ሲጮህ ሰምተናል? ከእኔ ጋር ናችሁ? ምመና ዶሮ ሰባኪያን ናቸው። ሰባኪያን ናቸው። ያው ሰወጣ ጠብቃችሁ ኩኩሉ እንዳትሉኝ እንጂ ሰባኪያን ናቸው። ዶሮ ሲጮህ ሰምተው የዶሮ ጮት ሰምቶ ንስሐ ገባ። እኛ እንጮሃለን። ለምንድነው ንስሐ ማገቡት ለነገሩ ዶሮም ላይ ችግር ምንድን ነው? ዶሮ ልብ ብላችሁ ከሆነ ጠጧ ከመጮኋ በፊት መጀመሪያ ትነሳና ምን ታደርጋለች? ክንፏም ምን ትላለች? ታራግፋለች አራግፋ ነው የምትጮ። አሁን እኛ የራሳችን አጢአት አራግፈን መጮ ስላቃተን ነው ማትሰሙ። መጀመሪያ ሰባኪውን ንስሐ ገብቶ ተዘጋጅቶ ሲሆን የዛኔ ጩኸቱም ይሰማል። አሁን ግን አብራችሁን ትጮአላችሁ ጭራሽ እንኳን ልትነሳ ወደ ቀጣይ መረጃ እናመራለን። ከእፎይ ጋር የተገናኘ መረጃ እናስደምጣችሁ። እንግዲህ በቅርብ እፎይ እመጣለሁኝ የሚል በቲክቶኩ ላይ ካሚንግሱን የሚል በጣም አጭር የተባለች ቪዲዮ ለቋል። በደንብ መተን እናስተምራለን ወይ ደግሞ እነሱ እኛን ያጠፉናል የሚል እሳቤ ያለበትንም ኮመንትም ጽፏል። በቅርብ እመጣለሁ ጠብቁኝ። ደስ የሚያሰኝ መረጃ አስደምጦናል። በጣም ጥቂት ሰከንድ ነው ያችን ወደ አስራ አንድ የምትጠጋ ሰከንድ እፎ ያስተላልፋትን መልእክት አሁን አሳያችሁና ሊንኩን ከታች ያስቀመጥኩላችሁ ዲስክሪፕሽን ላይ ያስቀመጥኩላችሁ ሊንክ አለ። በአሮስ ሁለት ነው። በዛ ላይ ደግሞ ሙሉ በሙሉ ስለ እፎይ የደረሰንን መረጃ ማን ምን ተናገረ ራሱ እፎይ በቅርብ ምንድን ነው ያወራው፣ ሁለተኛ ደግሞ በሌሎች ቤተ እምነቶች ያሉ በተለይ በእስልምና ያሉ ስለ እፎይስ ምን አሉ፣ አሁን የተደረሰበትስ መረጃ ምንድን ነው የሚለውን ሰፋ አድርጌ ለብቻው የእፎይን ጉዳይ 15 ደቂቃ ወስጄ ትንታኔ ይሰጥበታለሁ። ሁላችሁም ሊንኩን ተከትላችሁ አድምጡኝ። የተለቀቀ መረጃ ነው። ገብታችሁ ተከታተል ለማለት ወዳለሁ። ወደ መረጃችን እንግዲህ የተለቀቀችኋ የቪዲዮ መረጃ ችናት እመጣለሁኝ በቅርብ ጠብቁኝ። ይሄ በራሱ ከስድስት መቶ ዘጠና ሺህ በላይ ባፈራው በቲክቶክ አካውንቱ ላይ ነው የተለቀቀው በጣም በቅርብ ጠብቁኝ የሚል መልእክትን አስቀምጧል ማለት ነው። ሌሎችን ማማይን ጨምሮ ሌሎችም የተናገሩትም አለ እሱ እሱንም በዛ እንዳልኳችሁ በዛኛው ቻናል በደንብ አስደምጣችኋለሁ ማለት ነው። ወደ ቀጣይ መረጃ እስኪ እናምራ። መጋቢ ሃይማኖት መምህር እዮብ ይመኑ ከሞት ተርፍ ያለው የመድኃኔዓለም ድንቅ ስራ አስደናቂ ነው። ለጥቂት በጎርፍ በጣም ከፍተኛ ጎርፍ መጥቶ ወደ ገደል ገብተን ነበረ እኔና ቀሲስ ተስፋዬ ስለ ቤተ ክርስቲያን የተነጋገርን ያልተጠበቀ ጎርፍ መጥቶ ባልጠበቅንበት ቦታ ላይ የሞት ቅጽበት ውስጥ ገብተን እኛም ስንጮሁ ነበረ። ፈጣሪ ጠብቆ ለዛሬዋ ቤተ መቅደስ አብቅቶኛል በማለት በቀንዲል ሚዲያ ላይ መምህር ዮብ የተናገሩትን ላስደምጣችሁ ይህ ጎርፍ የዋጣው መኪና እና አንተ ምንድን ነው የሚያገናኛችሁ እስቲ እባክህ ንገረን እንግዲህ መድኃኔዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ብዙም አንስቼው አላውቅም የዛሬ ዘጠኝ ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ህይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ። ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ፣ እኔ ነበር፣ ከሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበረ። ልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበረ አገልግሎቱ የነበሩ ሙሉ ቀን ነበር። እዛ ይዋል ነው በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሮት እዛ ይለኝ ቅዱስ ገብርኤል ይሁን የመቤታችን ደብር አሳሳ ላይ ብቻ አገለገል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ፣ ቀሲስ ስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው አራት ሆነን ካልሄድን ብዬ ሌሎችም ነበሩ፣ እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመር እና ዴባ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ቦ ይሄዳል፣ በጣም ኃይለኛ ጎርፍ ነው እና እንደምታየው ማለት እና በጣም ነበር የሚፈጥ ነው። ግን የሚገርምህ አንድ ሁለት ነገር ልንገርህ። ወረዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለ። እኛ ደግሞ ጨዋታ ጀምረናል። ለቤተ ክርስቲያን አገልግሎት ሌላ ሌላ እያወራን ነው። አንድ ሰው ብቻ ነው ያለው ሲሉ ወደ ሁለተኛው ተሻገር። አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ ሶስት ሰው ተቀምጧል። የሚይዘው አራት ነው። አንድ ሰው ብቻ ነው የሚቀር። አሁንም ይሄ ያስቀምጠን አልቻለም። ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን። ጋቢና አንድ ሰው እዛ አንድ ሰው ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደኋላ ሆናችሁ አትቀመጡ ይለንና ወደኋላ ኋላ ሄደን እቀመጣለን። ቀሲስ ለብቻው ወይም ለብቻ የጥግ ጥግ ያዝንና አልተመቸንም። ብቻ ጉዞ ጀመር እና ዴራ ምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም፣ ፍሬን ያዘ ሹፌሩ፣ በጣም ልጅ ቅር። መኪናዋ ሶስት ጊዜ መሽከርከር ጀመረች እና ተሽከርክሮ፣ ያው የሆነ ቦታ ያቆማል ብለን ያሰብን፣ አንዴ ተሽከረከረ አላቁ እናንጮሀለን። ግማሹ መድኃኒዓለም ይላል፣ መድኃኒዓለም መቃጠራ አልባ አምላከ ተክለ ሃይማኖት እንላለን፣ ግማሹ ሌላ ይላል። ወሰደና የምታየው ጎርፍ ላይ ጣለ። አሁን የምታየው መኪና መቶ ሜትር ተጉዟል። መቶ ሜትር ቢጎርፉ ላይ ጎርፉ አንቀሳቅሶት ጎርፉ ላይ ይወስደዋል። በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስቀጥሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፍ ያለ እና እያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየገባን እየተገፋን ነው የምንሄደው፣ ወዴት እንደምንሄድ አናውቅም። አምላካችን ሁላችን እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ይከፍተዋል፣ ረዳቱ ይዘጋዋል፣ ይከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው፣ እየሞትን እንደሆነ ገብቶናል። እና ከዛ ከዛ በኋላ ሄደ ሄደና ሁ የምታየው ጫፍ ላይ ምን እንዲያዙ አይታወቅም። ትንሽዬ ኩርባ ነበር። ያሱ ሐዛ ምን ጫጫ ያውዛ ውስጥ ጫጫ አለ እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ። አላፊ አግዳሚ ሁሉ ቆመ። እንደምታየው ገመድ ወረወሩልን። በመስኮት መውጣት ጀመረ እና እኔማ ሁለተኛ ነው ሶስተኛ የወጣሁት የምታየኝ እኔ ነኝ እና ስወጣ የገባው ነው የሚመስለው ወንዝ ውስጥ አይተጎ እና እኔ ይቀረጽ አይቀረጽ አላውቅም። ያው ብቻ ወጣን ዴራ መድኃኒዓለም አለ። በቀጥታ ዛኔል ለፖሊስ ጣቢያ ወሰዱ። እዛ መጨረሻ ስናጣራ ጋቢና ላይ የነበረ አንድ ሰው እኛ ልንገባበት የነበረ ከጋቢና በኋላ ደግሞ የነበረች አንዲት እህት ጎርፍ ወስዷቸዋል እና እኛ ከወጣን በኋላ ይሄ የምታየው መኪና ገደል ውስጥ ገባ። ያው ያዘው ደለል ለቀቅ፣ መኪናው ለቅ ወደ ውስጥ ገባ። እና ከተማዪቱ ወንዞች ቆሻሻ ማጠራቀሚያ ቦታ ነው። እነዛ ሁለት ሰዎች እርቃናቸው ነው የተገኙት። በጣም ኃይለኛ ጎርፍ ነበር። ማንም እስከ ቅርብ ጊዜ ከዛ በወጣት አናውቅም። ማንም ያውቅ፣ ልብሴን ቀየርኩ። ቪዲዮ እንዴት ልታገኙ ቻልክ? እኔ ያላገኘሁትም እውነት ለመናገር ከዛ አንድ ቀን ቤተሰብ የተሰበሰበበት የቤተሰብ ስብስብ ማህበር ሆኖ ወንድሞቼ ቁጭ ብለው ይህም ቪዲዮ እያዩ ይጫጮሃል። ማለት ገብቶሃል። አይተርም ምና እኔን እያዩ እኮ ነው የኛው ገብቷል ይባባላሉ። ምንድነው እንደዚህ የሚባባሉት ብዬ ማየት ሳየው እኔው ነኝ ገብቷል የሚሉት እኔ ተቀበልኳቸውና፣ ደንቁ ደንግጬ ነው መታ ቤት ገብቼ ያለው ይህኔው ጉድ። ከዛ ስቆይባቸው ተጠራጥረው በሮ ከፍተው ሲገቡ ራስ ነው ብለው መጮ ጀመሩ። እውነትም እናቴ ወይ እህቴ ወይ ባለቤቴ በሚመጸውቱኝ ልብስ ነበርና ልብሶቼ በጣም የታወቁ ናቸው። አይ ሹራብ ያንተ ነው ተባሉ ጥቂት ሰዎች ያወቁ ወንድሞቼ፣ ገዛ ባለቤቴ ያወቀችው የዛሬ አመት ነው። ምክንያቱም ይህን ጉድ ካየች ትከለክለኛለች አገልግሎት። ያላወቀች የሚገርም ና ሰኔ ሀያ ሰባት ነው። እንደዚህ ሆነው በሳምንቱ ሐምሌ ሁለት የባለቤቴ እናት ታረፉ። ታመው ነበረ እና እኔ ያኔ አርፌ ቢሆን እና እግዚአብሔር እንግዲህ ከዛ በሳምንቱ እንግዲህ ምን ሊሆን እንደሚችል አስበው እና በዚህ ውስጥ ረቂቅ የእግዚአብሔር ስራዎች እንዳሉ ይሰማኛል አስባለሁ። ከዛ በኋላ ግን አንድ ነገር ልንገርም እና ማለት ካነሳኸው ካልቀረ ባይነሳ ሊወድ ነበር፣ ግን እግዚአብሔርን ለማጥንቅ ለማመስገን ከሆነን እንጂ ለብዙ ሰዎች አልተናገርኩም። አንዴት ቅድም የነገርኩህ አንዴት እህት ሰንበት ትምህርት ቤት ጓደኛ ያልኩህ ሰኔ ሰኔ ሀያ ሰባት ማነው ሀያ ሰባት በሀያ ሰባት እየደወለች አንተ እድሜ የተጨመረልህ ልጅ ትለኛለች በጠዋት ኤድክ ቤተክርስቲያን ትለኛለች። እህቴም እንደምታስታውሰኛለች አልፎ አልፎና፣ እውነት ነው እድሜ የተጨመረልን ሞት አይተንን የወጣን ካሁን ካሁን ገባን እያልን የተረፍን ሰዎችንን እና እግዚአብሔርን እዚህ አመሰግናለሁ። ግን ምን ሆነ መሰል ከሁለት ዓመት በኋላ ይህ ነገር ከተከሰተ ከሁለት ዓመት በኋላ አንድ ቦታ ቁጭ ብዬ በህይወቴ ሬዲዮ ሰምቼ አላውቅም። ጥሩ በልጅነት ቅዳሜን ከሰዓት ጥሩ ጥሩ ፕሮግራሞች ከመስማት በቃ። ከሁለት ዓመት በኋላ ሬዲዮ ከፈትኩ ወደ 12 ሰዓት ከምናምን ሸገር ችሎት የሚባል ፕሮግራም አላቸው። ምን እንደሰማው ታውቃለ? ከአሰላ ላይ የተነሳ እንዲህ አይነት ታርገ ያለው መኪና በጣም እየበረረ ሄዶ ለባክ ቀስበል እያሉት ዴራ የምትባል ከተማ ሊገበያ ይህን ያክል ኪሎ ሜትር ሲቀረው በሾፌሩ እንደዚህ እንደዚህ ማረግ ምክንያት መኪናው ጎርፍ ላይ ወደቀ፣ ይህን ያህል እንደዚህ ሁለት ሰው ሞት፣ ይህን ያደረገው ሾፌር ይህን ያመት ተፈረደበት የሚል ዜና ከሁለት ዓመት በኋላ ዝም ብዬ በከፈትኩት ሬዲዮ ዜናውን ሰው ነው እና እግዚአብሔር ምንድን ነው ምክንያቱ? በጣም እና ማሰብ ጀምር፣ እና ዛሬ ከወንድሞቻችን ከነቀሲስ ተስፋ ጋር ስንገናኝ የውሃ ጓደኞቻችን እንባባላለን። የበረሃ እንደሚባለው የውሃ ጓደኞቻችን እንባላለን

ህፃን ልጇ ታምሰዋለች፣ ቤቱ አባዬ አባዬ እያለች አለስትሪ ነው። ምንድን ናቸው እነዚህ ነገሮች? እንግዲህ አላው፣ ግን እግዚአብሔር ቸር ነው፣ ማዳንም ማዳንን መውሰድ የሚችል አምላክ ነው እና እድሜ የተሰጠን ለበጎ ስራ ካደረገልን በጎ ስራ ብሰራ ደስ ይለኛል፣ እንድጀምር ቢረዳኝ ደስ ይለኛል። መጋቢ ሃይማኖት መምህር እዮብ ይመኑ በአጋጣሚ ከዘጠኝ ዓመታት በፊት እንዴት ባለ አደጋ ከሞት እንደተረፈ የህይወት ተሞክሮን ነው ያደረሰው። ያቃበለን መድኃኔ ዓለም ደርሶልኝ የመድኃኔ ዓለም ቸርነት ነው በማለት ነው የተናገረው። በጣም አስደናቂ ነው። እንግዲህ አሁንም በቤተ ክርስቲያን አገልግሎት በስፋት የምናውቀው መምህራችን ነው። የተወዳች ቤተሰቦቻችን፣ የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ እና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በትህትና እንጠይቃችኋለን። የሰነባበትን ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።